አሁን ባለነው ሰዓትም እንኳ በአንዷ ቅስፈት አራቱ ታላላቅ መላኢካዎች በሰማዮች ተጠንቅቀው ኃላፊነታቸው ላይ ናቸው። ስማቸውን ያውቋቸዋል። ጅብሪል፣ ሚካኢል፣ እስራፊል እና እዝራኢል ይባላሉ። ሚስትራቸውንስ ምን ያህል ያውቃሉ? በአጽናፈ ዓለም ጥልቀት ውስጥ በምናባብረን መጓዝ እንጀምር። እስራፊል ዓለይሂ ሰላም የትንሣኤ ቀንና አብሳሬ። በሰዎች አይን ሊታዩ በማይችሉ ዩኒቨርስ ውስጥ ሁልጊዜ ቦታቸው ላይ የሚገኙ ከብርሃን የተፈጠሩ ፍጡራን አሉ። ቀንና ለሊት አላህን ያወድሳሉ ትእዛዛቱንም በፍጹም በሆነ መንገድ ይፈጽማሉ። ከነዚህም መካከል የመላው ፍጥረት ሥራ በጫንቃቸው ላይ የሚያርፍባቸው መላእክት አሉ። የምትተነፈሰው እያንዳንዱ ትንፋስ፣ እያንዳንዱ የልብ ምት፣ የሚያበራ እያንዳንዱ ኮከብ፣ ሁሉም በእነርሱ ቁጥጥር ስር ነው። አርሽንና ከላይ ያለው ሰማይ ይይዛሉ። ተራሮችና ደመናዎችም በእጃቸው ላይ ናቸው። ከአስፈላጊዎቹ መላኢካዎች መካከል አንዱ ከሆነው ከእስራፊል ዓለይሂ ሰላም ጀምር፣ ቻናሉን ሰብስክራይብ ቪዲዮን ላይክ እና ሼር በማድረግ እንጀምር። ወደፊት በአንዱ ቀን ዓለማችን ባልታወቀ ለውጥ አፋፍ ላይ ትቆማለች። ቀናት በሚገርም ሁኔታ ያጥራሉ፣ ጊዜም በፍጥነት ይሄዳል። ሰዎች እነዚህን እንግዳ የተፈጥሮ ለውጦች ይመለከታሉ፣ ነገር ግን ለመረዳት ይቸገራሉ። ሆኖም የፍርዱ ቀን ምልክቶች እርስ በርሳቸው ይገለጣሉ። ደጃል ሰዎችን ለማሳሳት ይመጣል። ኢሳ አለይ ሰላም ወደ ምድር ይወዳል። መህዲም ሰዎችን ወደ ትክክለኛው መንገድ ይጠራል። በምድር ላይ ረሃብ ይስፋፋል። ፀሐይ ከምዕራብ ትወጣለች፣ ሰዎችም በድንጋጤ ይመለከታል። ምድር ትሰነጠቃለች፤ አውሎ ነፋሶች በባህሮች ውስጥ ይናወጣሉ። እንስሳትም እንኳን ሳይቀሩ ጭንቀት ይሰማቸዋል። በዓለም ላይ አለመረጋጋት፣ ፍርሃት ይሞላል። የታላቁ ቀን መምጣትም ይቀረባል። ከፍጥረታት የመጀመሪያው ጊዜ ጀምሮ ከፍ ባሉ ሰማያት ውስጥ አንድ መላኢካ ትዕዛዝ እየጠበቀ ይቆያል። በእጁ ውስጥ ልክ እንደ ነፍሶች ብዛት ብዙ ቀዳዳዎች ያሉት ጥሩምባ ወይን መለከት አለ። ጥሩምባውን ከከንፈሩ ጋር አያይዞ አይኖቹ ምድር ልቡ እየተንቀጠቀጠ መላኢካዊ ታዘዝ እና መለከቱን ይነፋል። ይህ የረጅም ጊዜ የጥበቃ መጨረሻ የምድር የመጨረሻ ቀንና የፍርዱ ቀን መጀመሪያ ይሆናል። ሰዎች የዕለት ዕለት ህይወታቸውን በሚያከናውኑበት ጊዜ ድንገት ይከሰታል። እስራፊል ዓለይ ሰላም ጥልቅ ትንፋሽ ወስዶ አይኖቹን ጨፍኖ መለከቱን ይነፋል። በዚያ ቅስፈት ዓለም ይቆማል፣ ሰማያት ይሰነጠቃሉ፣ ባህሮች ይጠፋሉ፣ ተራሮችም ይቀልጣሉ። ከዋክብት አንድ በአንድ መውደቅ ሲጀምሩ ሰዎች በፍርሃት ወደ ሰማይ ይመለከታሉ። ምድር ትንቀጠቀጣለች፣ ሕንፃዎች ይፈርሳሉ፣ ሕይወትም በፍጥነት ያበቃል። ከዚያች ቀን ጀምሮ የድሮ ዓለም ይጠፋል። እስራፊል ጥሩምባ መነፋት ታላቁ የጥፋት ቀን ይመጣል። አዎ እርሱ በአላህ ትዕዛዝ ያንን አስፈሪ ቀን የሚጀምረው ዓመት በኋላ ሚካኤል ተፈጠረ። ከሚካኤልም 500 ዓመት በኋላ ጅብሪል ዓለይ ሰላም ተፈጠረ። ምንም እንኳን ሰዎች ከአብዛኞቹ መላኢካዎች በላይ ቢፈጠሩም እስራፊልን ጨምሮ አራቱ ታላላቅ መላኢካዎች ከሰው ልጆች በላይ ናቸው። ነቢያቶች ብቻ ከነዚህ አራት ታላላቅ መላኢካዎች በላይ ተፈጥረዋል። ከፍ ባሉ ሰማያት ውስጥ መላውን ዓለም የሚጠብቅ አንድ ክቡር መላኢካ አለ። እሱም ሕይወትን የማምጣት ትእዛዝ የተሰጠው ከአራቱ ታላላቅ መላኢካዎች ብቸኛው እስራፊል ነው። ግዴታው ለፍርድ ቀን ምልክት፣ ሕይወት ሰጪው ማለትም ሩሂ ተብሎም ይታወቃል። እሱ የያዘው ጥሩምባ ሰማያት ከተፈጠሩ በኋላ በአላህ ትእዛዝ የተፈጠረ ነው። የፍርዱ ቀን መቅረብ ከጀመረበት ጊዜ አንስቶ በሰማያት ውስጥ ከአርሹ ስር ቆሞ ትእዛዙን እየጠበቀ ይኖራል። ነቢያችን ለ ላሁ ወሰለም ትሩምባው ወይንም መለከቱ በጣም ሰፊ እንደሆነ ነግረውናል። ከፍጥረታት ታላላቅ ሚስጢሮች አንዱ ነው። ከብርሃንና ከንጹሕ ነጭ የተሰራ የተሠራ የመለከት መሣሪያ ነው። ስለ ስትራፊ ለአካላዊ ቅርጽ ትረካዎች አሉ። አራት ክንፎች አሉት። አንዱ ምስራቅን ይሸፍናል፣ ሌላው ምዕራቡን፣ ሦስተኛው ሰማያትን ሲሸፍን፣ አራተኛው ደግሞ ምድርን ይሸፍናል። እግሮቹ ከሰባተኛው ሰማይ ስቶ እስከ ምድር ድረስ ይረዝማል። ይህ ምን ያህል ግዙፍና ሀያል እንደሆነ ያሳያል። ከአላህ ዘንድ ያለው ቦታም በጣም ልዩ ነው። በአርሽ ስር ከቆሙት መላኢካዎች መካከል አንዱ ሲሆን ያለማቋረጥ ተስቢህ ያደርጋል። የእስራፊል ዝክር በጣም ውብ ስለሆነ በአርሽ ያሉት መላኢካዎች በሙሉ ለማዳመጥ ዝም ይላሉ። የመጀመሪያው ጥሩምባ ሲነፋ በምድር ላይ ያለ ሕይወት ሁሉ ያበቃል። ሰዎች በበርዘኽ በሞትና በትንሣኤ መካከል ባለው ዓለም ለአርባ ዓመታት ያክል ይቆያሉ። ቀናት፣ ሳምንታት እና ወራት ይቀየራሉ። ጊዜ ራሱ በምድር ላይ ያበቃል። መላእክትን ጨምሮ ሁሉም ፍጥረታት ይሞታሉ። ከዚያም አላህ ይህን መላኢካ ወደ ሕይወት ይመልሰዋል። መለከቱን ማለትም ጥሩምባውንም ለሁለተኛ ጊዜ እንዲነፋ ያዘዋል። እስራፊልም እንደገና ጥሩምባውን ይነፋል። እናም በመላው ዓለም ያሉ ምድሮች ይቀጠቀጣሉ። የሙታን አጥንቶች እንደገና ይሰባሰባሉ፣ ሰውነታቸውም እንደገና ይመሰረታል። ነፍሶች ወደ ሕይወታቸው ይመለሳሉ። ከፍጥረት መጀመሪያ ጀምሮ የኖሩ ሕይወት ያላቸው ፍጥረታት በሙሉ ወደ ሕይወት ይመለሳሉ። ይህ አስደናቂ ግዴታ የእስራፊል ብቻ ነው። ሚካኤል ዓለይህ ሰላም፣ የሲሳይና የልማት መላኢካ። እያንዳንዱ ነቢይ ከሰማይ ሁለት ረዳቶችና ከምድር ሁለት ረዳቶች አሉት። ነቢያችን ሰለላሁ ዓለይህ ወሰለም እንዲህ ብለዋል፣ ከሰማይ ያሉ ረዳቶቼ ጅብሪልና ሚካኤል ሲሆኑ በምድር ካሉት ደግሞ አቡበከርና ዑመር ናቸው ብለዋል። ነቢያችን ሰለላሁ ዓለይህ ወሰለም ከመላኢካው ሚካኤል ጋር ስለተገናኙበት የመጀመሪያ ቀን ትንሽ እናስታውስ። ሁሉም የሆነው በሚዕራጅ ሌሊት ነበር። ነቢዩ ሰለላሁ ዓለይህ ወሰለም በመላይካው ጅብሪል መሪነት ወደ ሰማያት ከፍ ብለው እያንዳንዱን ደረጃ አንድ በአንድ እየጎበኙና እዚያው ስላለው ነገር እየተነገራቸው ነበረ። ስድስተኛው ሰማይ ላይ ሲደርሱ በመጀመሪያ ነቢዩ ሙሳን ዓለይሂ ሰላም አገኙ። ከእሱ ጋር ከተነጋገሩ በኋላ ስድስተኛውን ሰማይ መጎብኘት ቀጠሉ። እዚያም መላይካው ሚካኤል ጋር ፊት ለፊት ተገናኙ። ሚካኤል በትልቅ ዙፋኑ ላይ ተቀምጦ ነበር። ከፊቱም ከምድርና ከሰማይ መካከል ሊገባ የሚችል ትልቅ ሚዛን ነበረ። ነቢዩ ሰለላሁ አለይሂ ወሰለም ሚካኤልን ቀርበው ሰላምታ ሰጡት። ሚካኤልም ሰላምታውን መለሰ። ቀጥሎም ለነቢዩ ዱዓ አደረገ። ነቢዩም አሚን ሲሉ ተቀበሉ። ከዚያም ቀጠለና ለኡማህ የተሰጠው መልካም ነገር ከዚህ በፊት ለማንም አልተሰጠም ብሎ አላቸው። ሚዛናቸው ከሁሉም የበለጠ ክብደት ይኖረዋልም አላቸው። በዚያን ጊዜ ስፍር ቁጥር የሌላቸው መላኢካዎች ከሚካኤል ጋር ነበሩ። እነዚህም መላኢካዎች በእሱ ትእዛዝ ሥር የሚሠሩ ሲሆን ለነቢዩ ሰለላሁ አለይሂ ወሰለም እንዲህ አሏቸው፣ እኛ ሁላችንም ትእዛዝህን እንታዘዛለን። ለአንተም ከአዳም አፈጣጠር በሺዎች ከሚቆጠሩ ዓመታት በፊት ጀምሮ እስከዚህ ድረስ ሰላትና ሰላምን እንልካለን። ከመጀመሪያው ሰው አፈጣጠር ጀምሮ እስከ ዛሬ ድረስ ለዝናብም ሆነ ለበረዶ ጠብታ የሚካኤል ዓለይህ ሰላም አዛዥነት ስር ያለ መላኢካ ይመደባል። እናም ያ ጠብታ ምድር ላይ ከደረሰ በኋላ ያ መላኢካ ዳግመኛ ያንኑ ተራ አይደርሰው። የአላህን ኃይልና ፍጥረት ሙሉ በሙሉ መገንዘብ ከሰው አእምሮ በላይ ነው። ስንት መላኢካ እንዳሉ እንኳን መገመት አይቻልም። ይህ ሁሉ እየሆነ ሳለ ነቢዩ ሰለላሁ ዓለይህ ወሰለም ሚካኤል ፈጽሞ ፈገግ እንደማይል አስበው ጅብሪልን ጠየቁ። ጅብሪልም ዓለይሂ ሰላም የጀሃነም የእሳትን በልባል ንበልባል ከተለኮሰበት ቀን ጀምሮ ሚካኤል ፈጽሞ ስቆ አያውቅም ብሎ መለሰላቸው። ሚካኤል ዓለይሂ ሰላም ስሙ ከበቁርአንና በሐዲስ የተጠቀሰ መላይካ ነው። ለምሳሌ ከአንድ የአይሁድ ቡድንና በነቢዩ ሰለላሁ ዓለይህ ወሰለም መካከል በተፈጠረ አንድ አስገራሚ ክስተት ውስጥ ተነስቷል። አንድ ቀን አንድ በድንገት ተለወጠ። ነቢዩ ሰለላሁ ዓለይህ ወሰለም ጅብሪል ወዳጃቸው እንደሆነ ሲናገሩ፣ ወዳጅህ ሚካኤል ቢሆን ኖሮ እንከተልህና እናምንብህም ነበር ብለው መለሱ። ይህም የሆነበት ምክንያት ሚካኤል የምህረት፣ የበረከትና የዝናብ መላይካ በመሆኑ በአይሁዶች ዘንድ ትልቅ ቦታ ነበረው። ነቢዩ ሰለላሁ ዓለይሂ ወሰለም ሚካኤል ለነሱ በጣም አስፈላጊ ከሆነ ለምን ጅብሪልን ለመቀበል እንደማይፈልጉ ጠየቋቸው። አይሁዶችም መልአኩ ጅብሪል ጠላታችን ነው፣ እርሱ የጦርነት የረሃብና የድርቅ መላይካ ነው ሲሉ መለሱላቸው። በዚህ ንግግር ምክንያት የሚከተለው የቁርአን አንቀጽ ወረደ። ለአላህ ለመላይካዎች፣ ለመልእክተኞች፣ ለጅብሪልና ለሚካኤልም ጠላት የሆነ ሰው አላህም ለካዲዎች ጠላት ነው። ከአላህ ዘንድ ያለው ደረጃ እጅግ ከፍተኛ ነው። እርሱ ከሙቀረብ ማለትም ከቅርብ መላኢካዎች አንዱ ነው። ከአርሽም አቅራቢያ ይገኛል። ያለ ማቋረጥ አላህን ያውድሳል፣ ትዕዛዛቱንም ይጠብቃል። ለምሳሌ ሰዎች ፍትህ ሲያጓድሉ ወይም ለአላህ በረከቶች ምስጋና ቢስ ሲሆኑ ሚካኤል በጣም ያዝንና ለአላህ ቅሬታ ያቀርባል። ይህ ለሰው ልጆች ምን ያህል አዛኝ እንደሆነ ያሳያል። ሚካኤል ለነቢዩ ሰለላሁ ዐለይሂ ወሰለም ትልቅ ቦታ እንደነበረው ሲናገሩ ከሰማይ ከሚመጡት ከሁለቱ አማካሪዎቻቸው አንዱ እንደሆነ ተናግረዋል። እስራፊል እና ሚካኤል በበድር ጦርነት ጊዜ ወደ ምድር ወርደው ሙስሊሞችን ከጅብሪ ጋር በመሆን አግዘዋቸው ነበር። የሐዲስ ዘገባዎች ሚካኤል ነጭ ቆብ ለብሶ ከሙስሊሞች ጎን በመቆም ከመላኢካዎቹ ጋር በመሆን ከሃዲዎችን እንደተዋጋ ይጠቅሳሉ። ከአላህ ሱብሐነሁ ወተዓላ በሚያገኘው ትእዛዝ ሚካኤል በትክክልኛ ልኬት ዝናብ ያወርዳል። በአይናችን ፊት ግልጽ የሆነ ተአምር ነው። ቁርአን ይህንን በአንዳንድ አንቀጽ ውስጥ ይጠቅሳል። ከሰማይ ውሃ በልክ ያወረደው አላህ ነው። ያንን ልክ አታስቡም። በየሰከንዱ ሚሊየን ኪዩቢክ ሜትር የሚሆን ውሃ ከውቅያኖሶች ከባህሮችና ከሐይቆች ተነስቶ ወደ ከባቢ አየር ይገባል። ከዚያም ወደ ምድር በዝናብ መልክ ሕይወት ላላቸው ፍጥረታት ሕይወትን ይሰጣል። በዚህ የውሃ ውደት ምክንያት በምድራችን ላይ ያለው ሕይወት ይቀጥላል። የሰው ልጅ በዚህ ሂደት ውስጥ ምንም ተሳትፎ የለውም። ሆኖም መላኢካው ሚካኤል ይህንን ስርዓት በበላይነት ይቆጣጠራል። ይህ ሚሊዮን ኪዩቢክ ሜትር የሚሆን ውሃ በሰማይ ላይ ተንጠልጥሎ እና ከደመናዎች ውስጥ በማይጎዳን መንገድ ጠብታ በጠብታ ወደ ምድር መውረዱን ትልቅ ተአምር ነው። እኛን በማይጎዳ መንገድ ማለት ነው። ቁርአን እንደሚለን ያንን የምትጠጡትን ውሃ አይታችኋልን? ከደመናው ያወረዳችሁት እናንተ ናችሁ? ስወይን እኛንን የላክ ነው። ባሻን ኖሮ ጨዋማ ባደረግነው ነበረ። ታዲያ አታመሰግኑ ምን ጅብሪል ዓለይህ ሰላም የራይና የክብር መልአክ። አላህ ጅብሪልን ዓለይህ ሰላም በጣም ሀያላን ከሆኑ መላእክት አንዱ አድርጎ ፈጠረው። ተወዳዳሪ የሌለው ኃይልና ስልጣንም አለው። እርሱ የተከበረ መላእክተኛ ነው። ሁሉም መላኢካዎች ይታዘዙታል፣ በአላህ ኃይል ማለት ነው። ጅብሪል በቁርአን ውስጥ በብዙ ስሞች ተጠቅሷል። ማለትም ሲብርኤል፣ ሩሑልቅድስ፣ ሩሑልአሚን፣ ሩህና ሩሱል በመባል ተጠቅሷል። ጅብሪል አለይህ ሰላም አርሽን ከሚሸከሙት መላይካ መካከል አንዱ ነው ለአላህም በጣም ቅርብ የሆነና ራእይን ለማድረስ ኃላፊነት የተጣለበትም እርሱ ነበረ። ጅብሪል አለይህ ሰላም አርሽን ከሚሸከሙት መላይካ መካከል አንዱ ነው ለአላህ በጣም ቅርብ የሆነና ራእይን ለማድረስ ኃላፊነት የተጣልበትም እሱ ነበረ መኖሪያው ከሰባተኛው ሰማይ በሲድረተል ሙንታሀ ሲሆን የምድርንና የሰው ልጆችን የሚያንቀጠቅጡ እንደ መሬት መንቀጥቀጥ፣ አውሎ ነፋሶችና አገሮችን የማጥፋት ግዴታም በጅብሪል አለይሂ ሰላም ቁጥጥር ስር ናቸው። በምድር ላይ የተደረጉ ወይም ወደፊት የሚደረጉ ጦርነቶች ሁሉ የሚከናወኑት እርሱ ትእዛዝ ስር ነው። አላህ እንዲያሸንፉ ወደ ፈለገው ወገን እርዳታ ለመላክ ይልከዋል። መላኢካዎች በጦርነት ውስጥ ኃይልንና መንፈሳዊ ጉልበትን ለመስጠት ይገኛሉ፣ ነገር ግን በተለምዶ አይዋጉም። ሆኖም በበድር ጦርነት ግን ሰይፍ ይዘው በቀጥታ ተዋግተዋል። ሰሓባዎች ራሳቸው ከካሃዴዎችና ከመላእክት በመካከል የተደረገን ከካሃዴዎችና በመላኢካዎች መካከል የተገደሉትን መለየት ችለዋል። በዚህም ከመላኢካዎች የሚሰነዘሩ ድብደባዎች ጥቁር ምልክቶች የእሳት ጠባሳ የመሰሉ ልዩና ያልተለመዱ ምልክቶች ታይተዋል። በዚያን ጊዜም አላህ ሱብሐነሁ ወተዓላ ለመላኢካዎች እኔ ከእናንተ ጋር ነኝ፣ ምዕመናንን አጽኑ፣ በከሃዲዎች ልብ ውስጥም ፍርሃትን አኖራለሁ፣ ከአንገታቸው በላይ ጣቶቻቸውንም ምቱ ሲል ገለጸ። ኢብን አባስ ረዲያላሁ አንሁ በበድር ቀን ነቢዩ ሰለላሁ ዓለይሂ ወሰለም እዚህ ጅብሪል የፈረሱን ልጓም ይዞ ለጦርነት ተዘጋጅቶ መጥቷል ብለዋል። ጅብሪል ዓለይህ ሰላም በሚሊዮን የሚቆጠሩ ኮከቦችን የሚያስተዳድሩ መላይካዎች ትእዛዝ በመስጠትና በተመሳሳይ ጊዜ ደግሞ ለእሱ የሚመጡ ትእዛዞችን ለመቀበል በአርሽ ላይ በተጠንቀቅ ቆሞ አላህም በመገዛትና በስግደት ያሳልፋል። በዚህ ዓለምም ሆነ በመጨረሻው ዓለም በአላህና በባሪያዎቹ መካከል መልክተኛ ነው። መለኮታዊ ትእዛዞችን ለመላይካዎች እና ለነቢያት ያስተላልፋል ያለምንም አማላጭ በቀጥታ ከአላህ ጋር ይነጋገራል። ገጽታው እጅግ በጣም ቆንጆ እንደሆነም ይነገራል። ብሩህ ፊት፣ ንጹህ ቆዳና እንደ በረዶ የሚያብረቀርቅ ጥርስ አለው። እግሮቹ ቀይ፣ ጉልበቶቹ ደማቅ ቢጫ፣ ከንፈሮቹ የሳፍሮን ቀለም ያላቸው ናቸው። 600 አረንጓዴ ክንፎች ያሉት ሲሆን በዕንቁና በሩቢ ያጌጡ ናቸው። በእያንዳንዱ ጥንድ ክንፉ መካከል የ500 ዓመት የጉዞ ርቀት ይሸፍናል። በፍጥነትም መንቀሳቀስ ይችላል። ጅብሪል አለይሂ ሰላም ወደ ትክክለኛው ያፈጣጠር ቅርጹ የተመለሰው ለነቢዩ አለይሂ ሰላት ወሰላም ብቻ ነው። ነቢዩ አደምን ፊደላትና ግብርናን ያስተማረ፣ ወደ መካም የወሰደው ነቢዩ ኑህን ደግሞ መርከብ እንዲሰራ ይረዳው፣ ለነብዩ ሉጥ ህዝቦችና ለሌሎች ዓመፀኞች ብሔሮች ደግሞ ቅጣትን ያመጣ ነው። ነቢዩ ኢብራሂምን አለይሂ ሰላም ደግሞ ከእሳት የጠበቀና ነቢዩ ሙሳን አለይህ ሰላም ከግብፃዊያን አስማተኞች ፉክክር የረዳ ነው። ከነቢዩ ሙሐመድ ሰለላሁ አለይህ ወሰለም ጋር ያለው ግንኙነት ልዩ ነበር። ከመጀመሪያው ራእይ እስከ ነቢዩ ሞት ድረስ ከጎናቸው አልተለየም ነበር። በሂራ ዋሻ ውስጥ ለመጀመሪያ ጊዜ ሲገናኙ ነቢዩ ሰለላሁ አለይህ ወሰለም እጅግ ፈርተው ነበር። ጅብሪልም አለህ ሰላም አንብብ በማለት ግንኙነቱን አንድ ብሎ ጀመረ። እርሳቸውም ማንበብ አልችልም ብለው ሲመልሱ ጅብሪልም አጥብቆ አቀፋቸውና ዳግመኛ እንዲያነቡ መጠየቁ ተዘግቧል። ከጅብሪል አለህ ሰላም በጣም አስደናቂ ባሕሪያት አንዱ በተለያዩ መልክና ቅርጽ የመታየት ተሰጦ ነው። አንዳንድ ጊዜ በዋና አፈጣጠሩ ወደ እሳቸው ይመጣል። በሌላ ጊዜ ደግሞ በሰው መልክ ይገለጣል። ብዙውን ጊዜ ቆንጆና ጠንካራ ሰው በመምሰል ነበረ። አንድ ቀን ጅብሪል ሙሐመድ ብሎ ከሰማይ ተጣራ። ነቢዩም ሰለላሁ ዓለይህ ወሰለም ወደ ቀኝም ወደ ግራቸውም ቢመለከቱ ምንም ነገር አጡ። ራሳቸውን ወደ ሰማይ ቀና ሲያደርጉ ግን ጅብሪል ሙሉውን አድማስ ሸፍኖ በዙፋኑ ላይ ተቀምጦ አዩት። በድጋሚ ያ ሙሐመድ እኔ ጅብሪል ነኝ ሲላቸው ነገሩ አስደንግጧቸው ከእይታቸው እስኪርቅ ድረስ ወደ ሕዝቡ ተቀላቅለው ሰወር አሉ። ቆይተው ቢወጡም ያው ድምፅ ደጋግሞ ይጠራቸው ነበር። በዚያን ጊዜ ነቢያችን ሰለላሁ ዓለይህ ወሰለም በዋናው አፈጣጠሩ ከነግርማ ሞገሱ በዙፋኑ ላይ ተቀምጦ ሊያዩት ቻሉ። ጅብሪል ዓለይሂ ሰላም ራዕዩን ከማድረስ ባሻገር ያስተምር ነበር። ራዕዩን ለመረዳትና በሕይወት ላይ ተግባራዊ ለማድረግ ነቢዩን ይመራ ነበር። በሐዲስ ውስጥ ጅብሪል አንዳንድ ጊዜ እንደ ቆንጆ ሰውና እና አንዳንዴም እንደ ሰሐባ በመምሰል ነቢዩን ሰለላሁ ዓለይሂ ወሰለም ውዱእ አደራረግ፣ ሰላት አሰጋገድና ሐጅን የመሰለ የአምልኮ ተግባራትን እንዴት ማከናወን እንዳለባቸው አስተምሯቸዋል። አንዳንድ ሰሐባዎችም እነዚህ ጊዜያትን ተመልክተዋል። ስለ ጅብሪል አንዳንድ ልዩ ተግባራት የሚገልጹ ዘገባዎችም አሉ። ለምሳሌ እጅግ በጣም ኃይለኛ ነው። የነቢዩ ሉጥን ሕዝቦች ከምድራቸው አንስቶ ወደ ሰማይ ከፍ በማድረግ መልሶ ገልብጦ ወደ ምድር ጥሏቸዋል። ጅብሪል በአላህ ዘንድ ያለው ቦታ ጥያቄ የለው። ከነቢይነት ማብቃት ጋር ራዕይን የማምጣት ግዴታው ቢያበቃም፣ አሁን ግን ልዩ ተልዕኮዎችን ያከናውናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተቀላቀሉን። እዝራኤል አለይህ ሰላም የሞት መልአክ። በመጨረሻም ምናልባት ስለ እርሱ በምድር ላይ ብዙ ጥያቄዎች ስለሚነሳበትና በጣም ስለሚፈራው መላይካ እዝራኤል አለይህ ሰላም እንነጋገር። የሞት መላይካው እዝራኤል አለይህ ሰላም ምናልባትም በጣም የሚደነቅና በጣም የሚፈራም መላይካ ነው። በየቀኑ ከአርባ ጊዜ በላይ ፊታችንን እንደሚመለከት ተጠቅሷል። በዕለታዊ የህይወት ውጣ ውረድ እንቅስቃሴያችን ውስጥ ጭምር ማለት ነው። አላህ ሱብሐነሁ ወተዓላ ነፍስ የመውሰድ ግዴታን ለእዝራኢል ዓለይሂ ሰላም በሰጠው ጊዜ እዝራኢል ሰዎች ሁሉ እርሱን እንደሚጠሉት በማሰብ ጥያቄ ሲያቀርብ፣ አላህም እንዲህ ሲል መለሰለት፦ በአንተና በባሪያዎቼ መካከል የተለያዩ በሽታዎችን አደጋዎችንና መከራዎችን አስቀምጣለሁ በዚያ መንገድ ነፍሳቸውን ስለምትወስድ ተጠያቂ አያደርጉህም ወይም አንተ ላይ ቅሬታ አያቀርቡም፣ ተብሏል። የምንሞትበት ጊዜ ሲደርስ እዝራኢል ነፍስኔ የመውሰድ ግዴታውን የሚፈጽመው መለኮታዊ በሆነ ተግባር ነው። ሞት የመጨረሻ ሳይሆን በዚህ ጊዜያዊ ዓለም ያለን ተልዕኮ በማጠናቀቅና ወደ ዘላለማዊ ዓለም የሚደረግ ሽግግር ነው። በተለይም በእድሜ ገፋ ያሉ ሰዎች ህይወት ሲበልጥ አስቸጋሪ ይሆንባቸዋል ማለትም በበሽታ በእርጅና በብቸኝነት ይጠመዳሉ በሕይወት መጨረሻ ላይ ያለ ሞት በእርግጥም ታላቅ ምህረት ቢሆንም ሰውየው ወጣትና ሙስሊም ከሆነ የዝች አለም የተጻፈለት ጊዜ በማብቃቱ አሁንም ታላቅ ምህረት ነው ስለዚህ ጊዜያችን ሲደርስና እዝራኢል ነፍሳችንን ሊወስድ ሲመጣ በእርግጥ ምን ይከሰታል ምናልባትም ምርጡ መገለጫ በሚዕራጅ ጊዜ ነቢዩ ሰለላሁ አለይህ ወሰለም ከእዝራኤል ጋር የተገናኙበትና ስለ ሞት የነገራቸውን እንመልከት። ጅብሪል አለይህ ሰላም ነቢዩ ሙሐመድን ሰለላሁ አለይህ ወሰለም ሚዕራጅ በወሰዳቸው ጊዜ እዝራኤልን አዩት። ጅብሪልን ማን እንደሆነ ሲጠይቁት የሞት መላይካው እዝራኤል እንደሆነ የነገራቸውና ወደ እርሱ ሂደህ ሰላምታ አቅርብለት፣ አላቸው ነቢዩ ሰለላሁ ዓለይህ ወሰለም ሰላምታ ሰጡትና ተገናኙ። ከአጭር ውይይት በኋላ ነቢዩ ሰለላሁ ዓለይህ ወሰለም እዝራኢል፣ ይህ ነው የአንተ ቦታ ብለው ጠየቁት። እሱም አዎ፣ ጌታዬ ከፈጠረኝ ጊዜ ጀምሮ ይህ ነው ቦታዬ፣ እስከ ፍርዱ ቀን ድረስም እዚሁ ኖራለሁ ሲል መለሰላቸው። ከዚያም እዚህ ቦታ ላይ ሳለህ ነፍሶችን የምትወስደው እንዴት ነው ብለው ጠየቁት። እሱም ጌታዬ ይህን ቦታ ለእኔ አድርጎታል ግን በእኔ ትዕዛዝ ሥር አምስት ሺህ መላኢካዎችን ሰጥቶኛል ብሎ መለሰላቸው። ቀጥሎም አንድ ባሪያ ጊዜው ሲደርስና ሲሳዩ ሲያልቅ አርባ መላኢካዎችን ወደ እርሱ ልካለሁ። እነዛ መላኢካዎች በመጀመሪያ ሰውየውን ከበው በደም ሥሮቹ፣ በነርቮቹና በብዙ የአካሉ ክፍሎች ውስጥ ይገባሉ። ነፍሱን ሙሉ በሙሉ ያጠራሉ። ከዚያም ነፍሱን ከጣቶቹ ጫፍ ጀምረው ማውጣት ይጀምራሉ። በመቀጠል እስከ ክርኑ ድረስ ካወጡ በኋላ ሕይወት የለሹን አካል ለአንድ ሰዓት ያክል ይተውታል። ያ ሰዓት ካለፈ በኋላ ቀጥለው ነፍሱን እስከ እምብርቱ ድረስ ያወጡታል እና ለተጨማሪ ሌላ ሰዓት እንደዛው ይተውታል። በመጨረሻም ነፍሱን ወደ አግሮሮ በማምጣት በቀላሉ ከአካሉ ትወጣለች። ነፍስ አካልን ለቃ ስትወጣ የሰውየው አይኖች ፈጥተው ይቀራሉ። ከዚያም ነቢዩ ሰለላሁ አለህ ወሰለም የአንድ ባሪያ ጊዜ ሲያልቅ፣ የተወሰነው ቀጠሮ ሲደርስ እንዴት ታውቃለህ ብለው ጠየቁት። እሱም እንዲህ ሲል መለሰ ለሁሉም ሰው በሰማይ ሁለት በሮች አሉት። በአንዱ በር ሲሳዩ ሲወር፣ በሌላኛው በር ደግሞ ሥራዎቹ ይወጣሉ። በግራዬ ያለችውን ዛፍ ታያለህ። በእያንዳንዷ ቅጠል ላይ የአንድ ሰው ስም አለ። የአንድ ሰው ጊዜ ሲቃረብ ቅጠሉ ወደ ቢጫነት መለወጥ ይጀምራል። ከዚያም ሲሳዩ በሚወርድበት በር ፊት ለፊት ይወድቃል። ያኔ ያ ሰው እንደሚሞት አውቃለሁ በማለት ነገራቸው። በውይይቱ ወቅት ነቢዩ ሰለላሁ ዓለይሂ ወሰለም የእዝራኢልን እውነተኛ መልክ አላዩም ነበር። ስለዚህ ትክክለኛ መልኩን እንዲያሳያቸው ጠየቁት። ይህ ጥያቄ ሲፈጸም ነቢዩ ሰለላሁ ዓለይህ ወሰለም እዝራኤልን ዓለምን በሁለት ጣቶቹ መካከል እንዲያዛ አዩት። መጠኑ በጣም ግዙፍ ከመሆኑ የተነሳ የነቢዩ ልብ በድንጋጤ ከደረታቸው ሊወጣ እንደሆነ ተሰማቸው። አዎ በነቢዩ ሰለላሁ ዓለይህ ወሰለም ሚዕራጅ ታዕምር ይህ ከእዝራኤል ጋር ያደረጉት ውይይት እንደሆነ ይነገራል። እዝራኤል ዓለይህ ሰላም ነቢዩ ሙሐመድን ሰለላሁ አለይህ ወሰለም የመጨረሻ ጊዜያቸው ስለደረሰ ወደ እርሳቸው ቤት ለመግባት ፈቃድ ጠይቆ ነበር። ከእርሳቸው በፊትም ሆነ በኋላ ለማንም ፈቃድ ጠይቆ አያውቅም ነበር። ነቢዩ ሰለላሁ አለይህ ወሰለም በሚያልፉበት ጊዜ በእርሳቸውና በእዝራኢል መካከል የተደረገ ውይይት በጣም ልብ የሚነካ ነበር። እርሳቸው በዚህ ጊዜያዊ ዓለም የመጨረሻ ጊዜያቸውን ይኖሩ ነበር። በዚያን ጊዜ ጅብሪል መጥቶ ስለ ሁኔታው ጠየቀ። ከዚያም የሞት መላኢካው እዝራኢል ለመግባት ፍቃድ ይጠይቃል፣ ከእርሶ በፊት ማንንም ፈቃድ ጠይቆ አያውቅም፣ ከእርሶ በኋላም ፈጽሞ አይጠይቅም አላቸው። እርሳቸውም ፈቃድ ሰጡትና ገብቶ ከፊት ለፊታቸው ተቀመጠ። በኋላም የአላህ መልእክተኛ ሆይ ጌታችን ሁሉንም ትእዛዞን እንድታዘዛዟል፣ ከፈለጉ ነፍሶን ወስዳለሁ ካልፈለጉ ደግሞ እተዋለሁ አላቸው። እርሳቸውም ጅብሪልን ዞር ብለው ተመለከቱ። ጅብሪልም የአላህ መልእክተኛ ሆይ ሰማያት ለእርሶ ተዘጋጅተዋል፣ የገነት በሮች ተከፍተዋል፣ መላኢካዎችና ሁሉም ፍጥረታት መምጣትን እየተጠባበቁ ነው አሏቸው። ይህንም ከሰሙ በኋላ ነቢዩም ሰለላሁ አለይሂ ወሰለም ለእዝራኢል የታመንብህን ውሰድ አሉት። በ63 ዓመታቸው የተባረከችው ነፍሳቸው ወደ ላይኛው ጓደኛ ወጣች። አላህ በገነት እንድናገኛቸው ያደርጋል። እዝራኤል ዓለይሂ ሰላም በመጨረሻው ቀን የሁሉንም ሕይወት ያላቸው ፍጥረታትን ነፍስ በአላህ ፈቃድና ትዕዛዝ ይወስዳል። ያኔ አላህ ሱብሓነሁ ወተዓላና እዝራኤል ብቻ ይቀራሉ። አላህም የሞት መላይካ ሆይ ከፍጥረታት ሁሉ ማን ቀረ ይለዋል። እዝራኤልም ጌታዬ ሆይ የሁሉም መላእክተኞችና ባሪያዎች ነፍስ ሞት አቅምሰሃቸዋል፣ ከእኔ በቀር ማንም አልቀረም ሲል ይመልሳል። አላህም አሁን ተራህ ነው፣ ቀኝ እጅህን ከቀኝ ጉንጭህ በታች አድርግ፣ በገነትና በጀሃነም መካከል ተኛና ነፍስህን አሳልፈህ ስጥ ይለዋል። እዝራኤልም ዓለይሂ ሰላም የታዘዘውን ይፈጽምና ሕይወቱ እዚያው ያበቃል። አሁን ጌታችን አላህ ሱብሃነሁ ወተዓላ ብቻ ይቀራል። ከዚያም ጌታችን ስራፊልን ወደ ህይወት እንዲመለስ ያዘውና ጥሩምባውንም ለሁለተኛ ጊዜ እንዲነፋ ይሰጠዋል። ያኔ የፍርድ ቀን ይደርሳል። ቻናሉን ሰብስክራይብ ቪዲዮውን ላይክ እና ሼር በማድረግ ተቀላቀሉን።